ግብላችው እመቤቴን አመስግኑ። የዘራይ ቁመቤት የዋሸዋ ንግስ ለአባ ኤብሪም ለአባ ያራቅስ የተለመነች እመቤቴ እንኳን እኛ ላመንባት፣ ለተማጸንባት ላላመኑባት የምትለመን እናት የምትሰማ እናት እመቤቴ ትብላችው አመስግኑ ይሰጣችኋል ሁላችሁም በያላችሁበት። የእግዚአብሔር ሰላም ከኔም ከእናንተም ጋር አይሁን። ዛሬ አንድ ምስክርነት ይዤ ነው የምመጣው። እልል ልብላችሁ፣ ሁላችሁም በደስታ ተቀበሉ። የእነሱም በረከት ለእናንተም ይድረሳችሁ። እመቤቴ የዘራይቆ እመቤት፣ የዋሻዋ ንግሥት፣ ለአባይ ፍሬድ ለአባይ አራቆስ የተለመነች የጌታዬ እናት የአማኑኤል እናት ነይ ወደኛ እንበላት። ሁላችንም ነይ ወደኛ እንበላት። ዛሬ ምስክርነት የምሰጣችሁ ሁለት በሌላ እምነት ውስጥ ያሉ በእምነቱ እንግዲህ ይሄ ነው ይሄ ነው አላላችሁ፣ ግን ኦርቶዶክስ ተዋህዶ ያልሆኑ እመቤቴን ተማጽነው ምንስ ተደረገላቸው? ይሄን ምስክርነት ለዓለም ሼር አድርጋችሁ የእመቤቴን ድንቅ ስራ መስክሩላት። የመጀመሪያዋ አንዷ እህቴ እንዲሁ በቪዲዮ ትከታተለኝ ነበረ። ከሳውዲ አረቢያ ጀምሮ አውቅሻለሁት እልል ኢትዮጵያ፣ ገብተሽ ግን እልል ስትይ ምን አግኝታ ነው እል ነበረ። አይሻለሁም አለች። አንዳንዴ በሌላ እምነት ውስጥ ብንሆን ድንቅ ነገሮችን ልባችን ከፈት ብሎ የምንሰማቸው ነገሮች አሉ። እኛ ግን ደግሞ እንደ ኦርቶዶክስ ልባችን ቁልፍ ብሎ የማንሰማው የማናዳምጠው ነገር አለ። የእግዚአብሔርን ስራ አሚሯችሁንም ልቦናችሁን ክፈቱና በደንብ አዳምጡ። እግዚአብሔር ከናንተም ከኔም ጋር ይሁን። ይቼታችን በጣም በብዙ ነገር ትሰቃይ ነበር። ከልጅነት እስከ እውቀት ያለችው ሳውዲ አረቢያ ውስጥ ነው። በጣም በብዙ ሁለቱንም ጥቶቿን በጣም ታማለች። ሆስፒታል ሄደች። መልክ ፈሃድ ሆስፒታል የሚባለው ሳውዲ አረቢያ ትልቅ ሆስፒታል ሄዳ ሁለቱን ምጥቶቿን በጣም ቢጫ ነገር የሚመስል ወጣላት። ከዛ በኋላ ግን ይሄ በኦፕራሲዮን መሆን አለበት ኦፕራሲዮን መደረግ አለበት ተብላ ወደ ኦፕራሲዮን ከመግባቷ በፊት ግን ወደ ኔጋ ደወለች። ባክሽ መሮማን እኔ ግራ ገባኝ። እነቴ እንደዚህ ነው። ነገር ግን ህይወቴ ሁሉም ምስቅልቅል ብሏል። ከብዶኛል። ምን ማድረግ ነው ያለብኝ? ውስጥጤ አንድ ነገር ይነግረኛል። አንቺ እልል ብለሽ ስትመሰክሪ የሆነ ነገር ተደርጎልሽ ነው። እባክሽ ለኔ በጸሎት ሻግሽኝ እባክሽን። እኔ እምነቴ እንደዚህ እንደዚህ ነው አለችኝ። ኦኬ አይዞሽ፣ በምታምኒው መንገድ ፈጣሪሽን ለምኚ፣ ጸልዪ፣ በቃ ወደ ሰማይ አንጋጭ። ብዙ ነገር ተነጋገርን። እንግዲህ ክርስትና ስምሽን እንዳሰጠልሽ፣ ክርስትና ስም የለሽም፣ ነገር ግን ቆይ ብዬ ከአንድ አባት ጋር አገናኝኋት ከኦርቶዶክስ እምነት ማንን ነው የምትወጁው? እስኪ ከመላኮችም ሆነ ከጻርቃን ከሰማታትም ሆነ ከመቤታችን ከአምላካችንም ይሁን ማን ተወጃለሽ? ይሏታል ነዛ አባት። አይ አምላካችሁም ደስ ይለኛል ቅዱስ ሚካኤልንም እወደዋለሁ። አይ በይበልጥ አብዝተሽ የምትወጁ ማንን ነው ሲሏል እመቤቴ ስትሉ እወዳታለሁ። በተለይ ያው እኔም እመቤቴን ስጠራ ልብ ብላ ትሰማኛለች። እመቤቴን አለች ስጠሪያትም አንቺ ደስ ትለኛለሽ። እመቤቴን በጣም እወዳታለሁ ስትል በእንግዳው ሀያ አንድ ሀያ አንድ ጊዜ እመቤቴን ነይ ወደኔ እያልሽ እየሰጋሽ ጥሪያት አሏት። የእውነቴ ነው። በሉ አሁን ነው እልል ብላችሁ ድምፁን መስማት። ምን ይቀጥላል? ምንድን ነው የምትለው? ሮማን ብላችሁ ጓጉና እልል በሉ። ይህ የተደረገላት ለኛ የሚደረግልን እመቤቴ ይበሏት። እንኳን ላመንባት፣ ላላመንባት፣ ላላመኑባት የምትገለጥ እናት ናት። እሺ ብላ ቃሉን ሰምታ የአባታችንን ቃል ሰምታ 21 21 ጊዜ መስገድ ጀመረች። በሦስተኛው ቀን ራሷን መቤት ተገልጣ ያለውን ነገር ሁሉ በግልጽ አሳይቻት፣ እንደ ጓደኛ ቀርባ። የእውነቴን ነው የምነግራችሁ። በተለይ ከልጅቷ አንደበት ብትሰሙት ምን ያህል እኔ የተሰማኝ ደስታ፣ ደስታ እንዳይመስላችሁ። በሦስተኛው ቀን አስቡት፣ ትዳሯ የ17 ዓመት ትዳር ተበላሽቷል። የተቀማችው በራሷ አሰሪስ በሰራተኛ ሰራተኛ ብላ በቀጠረቻት ሰራተኛ ባሏን ተነጥቃለች። በዚህ ንዴት ውስጥ ነው ወደ ሳውዲ አረቢያ የሄደችው። ባሏን ትዳሯን ትፈልጋለች፣ ግን ምክንያቱን አታውቀውም። ምስቅልቅልቅል ብሎባታል ሁሉ ነገር። በጣም ብዙ ነገር ተበላሽቶባታል። ከመበላሸቱ በላይ ደግሞ ጤናዋ እጅግ ያሳሳቢ ነው። ዕለት ዕለት የሚደረግባት በጣም ከባድ ነው። ታዲያ ይቺ ድንቅ እናት፣ እመቤቴ፣ የጌታዬ እናት፣ የአማኑኤል እናት፣ የመድኃኒዓለም እናት፣ የኢየሱስ ክርስቶስ እናት ተገለጠችላት። በሉ እልል በሏ! እልልታ እኛ ምስጋናችን ከልልታ ጋር ነው የምንሰጠው። ለአምላካችን ወይም ለእመቤታችን የምንከፍለው ነገር ምንም የለም። ደስታ በፊቷ ቆመን እልልታ ነው እልል ብላችሁ አመስግኑልኝ። እመቤቴ ተገልጣ ሁሉንም ነገር ታ አሁን ኦፕራሲዮን የሚባል ነገር የለም። ኦፕራሲዮን መልክ ፋጣ ቀጥሬ ነበር እንግዲህ ሆስፒታል ላይ ሳውዲ አረቢያ ላይ ያላችሁ ያው ታውቁታላችሁ፣ በጣም ትልቅ ሆስፒታል። አሁን ኦፕራሲዮኑ ቆሟል፣ ችግሩ ረግ ረግቧል በጣም የሚከብዳት ነገር ሁሉ ቀሎላታል፣ እግዚአብሔር ይመስገን። በጣም ብዙ ነገር ተደርጎላታል። አሁንም እየተነጋገር ነው ባለው ነገር እየሄደች ነው። እግዚአብሔር መጨረሻዋን ያሳምርልኝ፣ መጨረሻዋን ያሳምርላት። ከጥላት ከዳቢሎስ እስራት ነፃ ነፃ ነፃ ወታ በምስጋና በአደባባይ ወጣ ታመስ ደስ ብሏት በመድኃኔዓለም ቀን አስደፍታ ደፍታ በመቅዶንያ ውስጥ ላሉት አባቶች እናቶች፣ ለአቅመ ደካማ የመድኃኒ ዓለም ቀን እንግዲህ በእመቤታችን ስም ስጭልኝ ዘክራለች ማለት ነው። በእመቤታችን ለእመቤታችን ነው፣ ግን በልጇ ቀን በመድኃኒ ዓለም ቀን እልል ብላችሁ አመስግኑላት።